ከፓሪስ ሰን ዠርማን ና ከሊቨርፑል ጨዋታ እንጀምር። አንድ ለባዶ በሆነ ውጤት ተቀይሮ በገባው በሀርቪ ኤልያት ብቸኛ ጎል ቀያዮቹ አሸንፎ መውጣት ችሏል። ወደ ሜዳ ተቀይሮ በገባ በጥቂት ሰከንዶች ነው የመጀመሪያ የኳስ ንክኪው ወደ ጎልነት የተቀየረው እና የጨዋታው መደበኛ ሰዓት ሊጠናቀቅ ሶስት ደቂቃ ገደማ ሲቀር ሁለት ተቀይረው ወደ ሜዳ የገቡ ተጫዋቾች ሊንክ ያደረጉበት ጎል ሊቨርፑልን በመጀመሪያው ዙር የተሻለ አድቫንቴጅን ይዞ እንዲወጣ አስችሎታል። ትናንት ፓሪስ ሳን ዣርማ በብዙዎች የተሻለውን ውጤት አስመዝግቦ እንዲወጣ የታጨው ቡድን ነበረ። ነገር ግን አንድ ጣሊያናዊ እና ሌላ ደግሞ ብራዚላዊ የብራዚል ና የጣሊያናው የጣሊያን ዜግነት ያላቸው ሰዎች ወግ ነበረ፤ ጣሊያናዊ ዳኛ ና ብራዚላዊ ግብ ጠባቂ። እነዚህ ሰዎች ለፓሪስ ሳን ዠርማ አልቀኗቸውም። በተለይ ደግሞ ብራዚላዊው ልዩ ምሽት ነበር ያሳልፈው ግብ ጠባቂው አሊሰን ቤከር ከተሰነዘረበት አስር ኢላማውን የጠበቁ ሙከራዎች ዘጠኙን አድኖ በወጣበት ምሽት ሊቨርፑል ብቸኛ ባደረገው ኦን ታርጌት አንድ ሙከራው የተሻለውን አድቫንቴጅ ይዞ ወጥቷል። አሸንፎ መርሃ ግብሩን አጠናቋል። አሊሰን ቤከር በነገራችን ላይ የሁለቱን ተጫዋቾች የዳርዊን ኑኔዝ እና የሃርቬ ሌትን ጥምረት ብቻ ተመለከትክ እንጂ ከዘጠኙ ከዳናቸው ግቦች በተጨማሪ ለግቡ መገኘት ምክንያት የነበረው ኳሱን ያሻማው እሱ ነው እና የአሊሰን ቤከር ጉዳይ ነበር የትናንት ነው። ሊቨርፑሎች የዳኑት በአሊሰን ቤከር ድንቅ ብቃት ላይ የተመሰረተ ነው። በዚህ አውሮፓ ቻምፒየንስ ሊግ የእንግሊዝ ክለቦች በጣም ልዩ ምሽቶችን እያሳለፉ ይገኛሉ። ከሜዳቸው ውጭ ሶስቱም አሸንፈዋል። አስቶን ቪላ ወደ ቤልጅየም አምርቶ በክለብ ብሩዥን አሸንፈዋል። አርሴናል ወደ ሆላንድ በማምራት ፔስቪን አሸንፎ ተመልሰዋል። ትላንትና ደግሞ ሊቨርፑል ፍጹም ብልጫ ተወስዶበት ሲደበደበ አምሽቶ ነው አሸንፎ መውጣት የቻለው። ከጨዋታው በፊት ብዙ ፍርሃቶች የነበሩት ለሊቨርፑል ነው እንደምታውቀው አሁን እንደውም ሀያ ሁለት ጨዋታዎችን በተከታታይ ሳይሸነፍ ነው የመጣው። ፔጂ ሜዳ ላይ የነበራቸው እንቅስቃሴ በጣም አስደናቂ ነው። እንደውም አምበሉ ማርኪኒሆስ ከሰሞኑ አንድ አስተያየት ሲሰጥ ነበረ። በጣም ምርጡ ብቃት ላይ ደርሰናል፣ ጥሩ ቅርጽ ላይ ነው ያለ ነው። ይሄ በሂደት እየተገነባ የመጣ ቡድን ነው እና ለየትኛውም ጨዋታ ዝግጁ ነን ብሎ ለሊቨርፑል ማስጠንቀቂያ የሚመስል መልእክት ተናግሮ ነበረ። እውነትም ደግሞ በጣም ከባድ ነው። በተለይ መሀል ሜዳው ላይ ያለው ትኩስ ጉልበት፣ የጨዋታ እንቅስቃሴው፣ ፕረስ የሚያደርጉበት ፍጥነት፣ በቴክኒካቸው የላቁ ተጫዋቾች መሆን እና ሰሞኑን ደግሞ ሊቨርፑል ትንሽ መቀዛቀዝ ውስጥ ገበያ ላይ ይመስላል እና ከዚያ አንጻር ስንመለከተው ፓርክ ደ ፕሪንስ ላይ በብዙ የግብ ልዩነቶች ሊሸነፍ ይችላል የሚል ግምት ነበር። እንግዲህ የማሸነፍ እድሉ ለፔዥ የሚሰጥ ይመስለኛል በብዙ መንገድ ግን በጣም አስደናቂ ብቃት ያላቸውን ተጫዋቾች ነው የተመለከት ነው ትናንትና፣ ሜዳ ላይ በእያንዳንዱ የሜዳ ክፍል ብንመለከት በሁለቱም በኩል በግል ብቃት ደረጃ እንደ ቡድንም ያላቸው ጥምረት በጣም አስደናቂ ነው። በየሊጎቻቸው እየሰሩ ያሉት ሊቨርፑል በቻምፒየንስ ሊጉም የመጣበት መንገድ በጣም አስደናቂ ነው። የመጨረሻውን ጨዋታ ወደ ሆላንድ በተጠባባቂ ጨዋታዎች ሄደው ነው የተሸነፉት ፔጅ ደግሞ ወደ አስራ ስድስቱ ለመግባት ሌላ የጥሎ ማለፍ ጨዋታ ማድረግ ግድ ብሎት ነበር። በእርግጥ የጨዋታ ቅርጽ ለውጥ አርነ ስሎት ለማድረግ ተገዷል። አንዳንዴ ለምሳሌ በአራት አምስት አንድ ነው ትናንትና ሞር ሜዳ ውስጥ የገባው የዶሚኒክ ሶቦዝ ላይን ነጻነት የነበረው እንቅስቃሴ ከአጥቂ ጀርባ የነበረውን እንቅስቃሴ ወደ አማካኞቹ ገደብ አድርጎ የገባበት ነበር። ምክንያቱም መሀል ሜዳ ላይ የነ ጆዋ ኔቬስ፣ የነ ቪቲንሃ፣ የነ ፋቢያን ሩይን እንቅስቃሴ ለመቋቋም በጣም ይቸግራቸዋል። ከሜዳ ያለውንም አድቫንቴጅ ለመጠቀም ይህንን አጋጣሚውን ተጠቅሞበታል። መሀል ሜዳ ላይ የሚወሰድባቸውን ብልጫ አለመውሰድ ነው ይህንን ያደረጉት እና ግብ አለማስቆጥ አለም እንዳይቆጠርባቸው መሆኑ አንደኛው ትልቁ ስኬታቸው ነው። በሊቨርፑል በኩል የተመለከት ነው፣ እንዲህ አይነት አጋጣሚዎችን ደግሞ ተመልክተናል። ባለፈው የውልብሱን ጨዋታ ስናነሳ ነበረ። በሁለተኛው አጋማሽ ሁለት ለዜሮ እየመሩ ለረፍት ከወጡ በኋላ በሁለተኛው አጋማሽ የተወሰደባቸው ብልጫ ፍጹም ሊቨርፑልን የማይመጥን አይነት እንቅስቃሴዎች ነበሩ። በጣም በርካታ ሙከራዎች ትላንትና ሀያ ሰባት ሙከራዎች ተደርገዋል። ዘጠኙ ኢላማቸውን የጠበቁ ናቸው። ዘጠኙን ነው የሚያዳናቸው ደግሞ አሊሰን ቤከር ነው። የጨዋታው ኮከብ ተብሎ የተመረጠው እርሱ ነው እና ስለ ጨዋታው የሚነግረን ብዙ ናሬቲቭ ይሄ ያሳየናል። በኳስ ቁጥጥር ረገድ ሰባ ለሰላሳ አካባቢ ነበሩ። በኤክስፔክትድ ጎል አንድ ነጥብ ስምንት ለዜሮ ነጥብ ሶስት ነበሩ። በሙከራዎች ሀያ ሰባት ሙከራ ለሁለት ነበሩ። ኢላማውን በጠበቀ ሙከራ አስር ለአንድ ነበሩ። ትናንትና ሊቨርፑል እድለኛ ሆኖ ነበር የወጣው። ይሄ የውድድር ዓመት ሊቨርፑል እድለኛ ነው የሚያስብሉ የተለያዩ ምክንያቶችን ሲያሳልፍ ቆይቷል። አንዳንድ ደጋፊዎች እንደውም ሊቨርፑል ከብቃት ይልቅ በእድለኝነቱ ነው የሊጓናት ላይም ያለው በቻምፒየንስ ሊግም እዚህ የደረሰው ይላሉ። አንዳንዶች እንደዚህ ይላሉ። የማንቸስተር ሲቲ በእንዲህ ያለ መንገድ መፍረክረግ፣ በዋንጫው ፍክክሩ ላይ እየተጠበቀው አርሰናል ባልታሰቡ ጉዳቶች ቡድን ወሳኝ ተጫዋቾቹን ማጣት ለሊቨርፑል እድለኛ የሆነ የውድድር ዓመት እንዲያሳልፍ አስገድዶት ነው ይላሉ። ግን እድል ብቻ አይደለም። አንድ ጨዋታ ብቻ በሊግ የተሸነፈ ቡድን እድል ብቻ አይደለም እዚህ ያደረሳቸው። በቻምፒየንስ ሊጉ እስከ መጨረሻው የምድብ ጨዋታ ድረስ ሁሉንም ሲያሸንፉ የቆዩ የቻምፒየንስ ሊግ የምድብ አናቱ ላይ ተቀምጦ ያጠናቀቀ ቡድን በድል ብቻ አይደለም እዚህ የደረሰው። ትላንትና ግን በድፍረት መናገር የሚቻለው እድለኛ ነበሩ። አሰልጣኙም ብሏል። ተፍቷቸዋል፣ ተርፈዋል ነው የሚባለው። እርግጥ ነው መከላከል አንዱ የጨዋታ እንቅስቃሴ ነው። አንዱ በ በእግር ኳስ ማሳየት የሚገባ ሌላው የጥንካሬ ሌላው ብቃትህን መግለጽ የሚገባ የጨዋታ ስታይል ነው። የግብ ዘቦች ዋነኛ ስራቸው ይህንን ማድረግ ነው። ነገር ግን ትላንትና ሊቨርፑል ከዚህም የበለጠ ነገር አስፈልጎት ነበረ በጨዋታው አሸናፊ ሆኖ ለማጠናቀቅ። ይሄ ጨዋታ ድልድሉ ሲወጣ ብዙዎች የውድድር ዓመቱ ሁለቱ ምርጥ የአውሮፓ ቡድኖች የተገናኙበት እንደሆነ ምንም ጥርጥር አልነበራቸውም። ከዚህ ቀደም ሁለት ሺ አስራ ስምንት አስራ ዘጠኝ በምድብ ጨዋታ ሁለቱ ቡድኖች ተገናኝተው ነበረ። የዚያኔ መስከረም ሁለት ሺ አስራ ስምንት ቶማስ ሱክል እየመራው ወደ አንፊልድ የመጣው ቡድን ስድስት መቶ ሚሊዮን ዩሮ የሚጠጋ ስብስብ ያለው የቶማስ ሱክል ቡድን ከሊቨርፑል ጋር ሲጫወቱ የግዴታ መሮጥ አለባችሁ ብሎ ሲነግራቸው ነበረ መልበሻ ክፍል ውስጥ በአንፊልድ፣ እና ለምንድነው የምንሮጠው ብለው ጠይቀውታል ተጫዋቾች። ለምን የሚለው ጥያቄ ደርሶታል። በእግር ኳስ አሰልጣኝነት ሕይወቴ ከሰማኋቸው እጅግ አስገራሚ ንግግሮች መካከል አንደኛው ይሄ ነው ብሎ ይላል ቶማስ ሶከል ሲናገር፣ ምክንያቱም ይሄ ሊቨርፑል ስለሆነ ምክንያቱም ይሄ አንፊልድ ስለሆነ የዓለማችን ኃይለኛው ክለብ ስለሆነ እና ደግሞ በጣም ዴማንዲንግ የሆነው ስታዲየም ላይ ስለምትጫወቱ ይላቸዋል። መልበሻ ክፍል ውስጥ ለተጫዋቾቹ ያስረዳቸው ነበረ ለምን መሮጥ እንዳለባቸው። መሮጥ አለባችሁ ከሊቨርፑል ስትጫወቱ ይሄ ግዴታችሁ ነው እያለ ተሽላይኑ ላይ ሆኖ ያየው ነገር ግን ለቶማስ ሱክል የሚገርም ነበር። ሶስት ለሁለት በሆነ ውጤት ነው ሊቨርፑል ያንን ጨዋታ ያሸንፈው በዘጠና አንደኛው ደቂቃ የሮቤርቶ ፊርሚኖ ጎል። ትናንትና የሉዊስ ሄንሪኬ ስብስብ ይሄ ሊነገረው አላስፈልገውም ነበረ። በዚህ የውድድር ዓመት ምናልባት የቻምፒየንስ ሊግ ዋንጫን ለማንሳት በካታር ባለቤቶች ከተያዘ በኋላ ፓሪስ ሳን ዣርማ የተሻለ ቦታ ላይ ያለው ዘንድሮ ይመስል ነበረ። ቡድኑ ቡድን መስሎ ነበረ። በጣም በምርጥ ወጣቶች የተሞላ ቡድን ነው። ሀያ ሶስት ነጥብ ስድስት የፓሪስ ሳን ዣርማ አማካይ የቡድኑ የቻምፒየንስ ሊግ የድሜ ቁጥር ይሄ ነው። ሰላሳ ስድስት ክለቦች ባሉት በዚህ በቻምፒየንስ ሊግ ፎርማት ላይ አርቢ ሳልዝበርግ ብቻ ነው ከፓሪሰን ዣርማ ያነሰ እድሜ ያለው ሀያ ሁለት ነጥብ ዘጠኝ ምርጥ ወጣቱን ስብስብ ይዟል። እና ደግሞ በከዚህ ቀደሙ የቡድኑ ስብስብ ውስጥ ይታማ የነበረውን ነገር የሰበረ ነበረ ለቡድን የሚሰራ የግለሰቦች ላይ የተመሰረተ ሳይሆን ቡድን ሆኖ መጫወት የሚችል ስብስብን ነበር የያዘው። ኔይማር የሌለበት፣ ኬልያን ኤምባፔ የሌለበት፣ ሜሲ የሌለበት። ፕሬዚዳንቱ ናስር አልኸላይፊ ከዚህ ቀደም እንዳሉት ብሊንግ ብሊንግ የሚባለው ነገር የለም። ኖሞር ብሊንግ ብሊንግ ፍላሽ ብሊንግ ብሊንግ የለም እንዳሉት፣ ይሄንን ደግሞ ሰርቶ ያሳየበት ነበረ ፓሪስ። ምናልባትም በዓለማችን ላይ ካሉ ትልልቅ የእግር ኳስ ታለንቶች መፍለቂያ ከሆኑ ከተማዎች መካከል አንደኛዋ ናት። ከዚህ ቀደም ምናልባት ፕሮግራም ሰርተንበት ነበረ፣ እንዴት ፓሪስ በጣም የእግር ኳስ ታለንት መፈልፊያ ቦታ እንደሆነች፣ እንደነ ሳኦ ፖሎ፣ እንደነ ለንደን፣ ይሄ ይወጣባታል። በፓሪስ ሰን ዠርማ ቡድን ውስጥ የአስራ ስምንት ዓመቱ ዋረን ዛየራ መሪ ያለበት ነው፣ ሴኒ ማዩሉ ያለበት ነው፣ ዮራን ዛጉዌ ያሉበት ነው። ሌሎች ትልልቅ የሚባሉ ወጣቶች፣ ለትልልቅነት የሚታጩ ወጣቶች የተሰባሰቡበት ቡድን ነው። ትላንትና ግን እድለኛ አልነበሩም። በአጥቂ ስፍራ ላይ የነበሩ ተጫዋቾች ኪቪቻ ኪቫራክሴሊያ ኦስማን ደምቤሌ እና ብራድሊ ባርኮላ ማድረግ የሚገባቸውን ሁሉንም ነገሮች አድርገው ነበር። እንደውም ጎልን አስቆጥረው ጭምር ነበር። ክቫራ ጎል አስቆጥሮ ነበር አሊሰን ቤከር በር ላይ ያውም በጣም ምርጥ ጎል ተረከዙ ብቻ፣ ግን ኦፍሳይድ ሆነና ጎሉ እንዲሻር ምክንያት ሆነ። ተቀይሮ የገባው ዲዚሪ ዱዌ አሊሰን ቤከርን እንደዚሁ ሲፈትነው ነበር እነዚህን ሁሉ ሙከራዎች ሲያደርጉ የነበሩት የፓሪስ አንጀርማ ተጫዋቾች ከእድል ውጪ ምንም አልጎደላቸውም። እዛ መረብ ላይ አሊሰን ቤከር ባይኖር ሶስትና ከዚያ በላይ ጎሎች ምናልባት ተቆጥሮ መጠናቀቅ የሚችል አጋጣሚ ነበረ የነበረው። ለዛ ነው እድለኞች አልነበርንም አንፌር ነው እግር ኳስ ብሎ ሉዊስ ኤንሪኬ ከጨዋታው መጠናቀቅ በኋላ የገለጸው የአሊሰን ቤከር ልዩ ምሽት። እንደው እንደ ማሳያ ለማንሳት በሊቨርፑል ቤት ከተጫወቱ ግብ ጠባቂዎች በአንድ ጨዋታ ዘጠኝ ጎል መሆን የሚችሉ እድሎችን ያዳነ ማንም ግብ ጠባቂ የለም። እርሱም ተናግሮታል። የህይወት ዘመኔን ምርጡን ጨዋታ ነው ያደረግኩት ብሎታል። አሰልጣኙ አርነስሎትም እንደዛው ነው ያሞካሸው። እኔ በአሰልጣኝነት ጥሩ ጥሩ የሚባሉ ተጫዋቾችን አሰልጥኛለሁ፣ ግን የዓለማችን ምርጡን ግብ ጠባቂ እስካሁን አላሰለጠንኩም ነበረ ዓለማችን ምርጡ ግብ ጠባቂ ምናልባት እርሱ ነው አለ። ይሄንን አልካደም ሰውየው ሉዊስ ሄንሪኬም፣ ቢሆን ከጨዋታው መጠናቀቅ በኋላ ፔተር ሽማይክል፣ የቀድሞ የማንቸስተር ዩናይትድ ግብ ጠባቂ፣ በህይወት ዘመኔ ካዩቸው የግብ ማዳን እንቅስቃሴዎች በጨዋታ ላይ የነበረ የጎል ኪፒንግ ፐርፎርማንስ እንደዚህ ያለውን አላየውም አለ። እንደዚህ ያለ ምሽት ነበር አሊሰን ቤከር ለማሳለፍ የተገደደው ሊቨርፑል ሙሉውን ነጥብ ይዞ እንዲወጣ። ደግሞ እዚህ ላይ ዳኛም ትንሽ አገዛቸው። ኢብራሂም ኮናቴ መውጣት ነበረበት ይላሉ ብዙዎች። ለነገሩ ከባድ ነው ማለት። ለቀይ ካርድ ቫር ቼክ ተደርጓል፣ ግን የትከሻ ንክኪ ነበር። ለቀይ የሚዳርግ አይነት አልመሰለኝም። እኔም ጨዋታውን ስመለከተው የቅድም የቶማስ ቱሆል አንደኛው ፈተና የነበረው መልበሻ ክፍሉን ማኔጅ ማድረግ ይሄ በኢጎ የተሞላ ኔማር እኔ ነኝ የክለቡ አድራጊ ፈጣሪ ይላል፣ ሜሲ እኔ ነኝ ይላል፣ ኬሊያን መባፔ አለ። ብዙ መሪዎች የነበሩበት ነው። አንዳንዴ ቅጣትምት የፍጹም ቅጣት ምት ለመምታት እንኳ የነበሩ ሜዳ ላይ አንዳንድ ሰጣገባዎችን እናስታውሳለን። ያንን ሁሉ ዋጋ ከፍለው እነዚያን ሁሉ ከዋክብት የሰበሰቡት ፔዥዎች ደግሞ እናስራል ኸላፊ የአውሮፓ ቻምፒየንስ ሊግን ለማምጣትና ለማምጣት ብቻ ነበረ፣ ግን አልተሳካም። በእንደዚህ አይነት አጋጣሚዎች ምክንያት አሁን ሉዊዝ ኤንሪኬ እየሰሩ ያሉት አዲስ የቡድን ግንባታ ነው። በታለንት የተሞላ የምታዘውን የምትሰጠውን የሚቀበሉ አቅም ያላቸው ተጫዋቾች እኔ ነኝ ሳይሆን ቡድናቸውን የሚያስቀድመው ተጫዋቾች ነው የገነቡት። ለዚያ ነው የፈለግከውን ተጫዋች ቀይረህ ብታስወጣ ብታስገባ ሉዊዝ ኤንሪኬ ልክ ቶማስ ቱሄል የገጠማቸውን አይነት ፈተና አይገጥማቸውም። ኤንሪኬም በሄዱበት አጋጣሚ እነዚህን ተጫዋቾች ሲያገኙ እንደዚህ አይነት ፈተና ውስጥ ገብተው ነበር። እና ፒኤስጂ የተሰራበት መንገድ አሁን ምናልባት ዘንድሮ ላይሆን ይችላል ቻምፒየንስ ሊግ፣ ይህንን ቡድን ጠብቆ የሚቀጥል ከሆነ ግን ሩቅ በማይባሉ ጊዜያት ምናልባት የህልማቸው የሆነውን የአውሮፓ ቻምፒየንስ ሊግ የሚያነሱበት እድል ይኖራል ይመስለኛል። አሰልጣኙም ጨዋታው የነበረው በሊቨርፑል አንድ ተጫዋች ነው የበረው፣ አሊሰን ቤከር ነው ምርጥ ብቃቱን ያሳየው ብለዋል። ትክክል ናቸው። ከዚህ በፊት በ2019 ከቶትናም ጋር በነበረው ጨዋታ ስምንት ጊዜ ኳሶችን ማዳን ችሏል። አሊሰን ቤከር ሚኛሌ 2014 ከሪያል ማድሪድ ጋር ስምንት ማዳን ችሏል። ፔፔሪና 2008 ከቼልሲ ጋር ስምንት ኢላማቸውን የጠበቁ ሙከራዎች አድርገዋል። እነዚህ ናቸው በሊቨርፑል የሚጠቀሱት፣ እና ትላንትና የበለጠውን ከፍ ያለውን ሪከርድ ማስመዝገብ ችሏል። እንደዚህ አይነት ምሽቶችን ለአሊሰን ቤከር ማሳለፍ የተለመዱ ናቸው ብዬ አስባለሁ። እንደምታስታውሰው ሮማ በኮስታስ ማኖላሲያቸ የመጨረሻ ደቂቃ ግብ ባርሴሎናን አሸንፈው ወደ ቀጣይ ዙር ሲያልፉ አንደኛው አስደናቂ ብቃት ካሳዩ ተጫዋቾች መካከል ይሄ ግብ ጠባቂ ነበር። የአውሮፓ ቻምፒየንስ ሊግ ምሽቶችን ለመመለስ የፕሪምየር ሊግ ዋንጫ የ30 ዓመት ረሃባቸውንም ወደ አንፊልድ ለማምጣት አንደኛው ውሳኔያቸው የነበረው እነነ ቨርጅል ቫንዳይክና አሊሰን ቤከር የመሳሰሉ ተጫዋቾች ማምጣትና የኋላ መስመራቸውን ማጠናከር እንደነበር ይታወቃል። የርገን ክሎፕ ስለዚህ የእነዚህ ተጫዋቾች መምጣት ነው ሊቨርፑልን ሊቨርፑል ያሰኘው። የዓለማችን ምርጡ ሊቨርፑል ባለፈው ዓመት ስንመለከተው የነበረው ነፔዥን ነሪያል ማድሪድን ነባርሴሎናን የሚፈታተን የሚያሸንፍ ቡድን የተመለከት ነው። በእንደዚህ አይነት ስሪት ነው እና ይህንን ብቃቱን ብዙ ብዙ ጨዋታዎችን በሱ ብቃት ድናል ብሏል ሀርቬኤል ሊወት እና የዓለማችን ምርጡ ግብ ጠባቂ ነው። ምናልባት እሱ ባይኖር የት ልንሆን እንደምንችል አላቅም ብሏል ሀርቬኤል ሊወት እና ትናንትና በጣም አስደናቂ ብቃቱን አሳይቷል። በፔዥ በኩል በአጨራረስ ብቃታቸው የተመሰከረላቸው ናቸው። ክብቻ ክቫራስኬሊያ ከናፖሊ ወደ ፓሪስ እንደሄደ ጥሩ የቡድኑ ጋር ጥሩ ውህደት የፈጠረ ተጫዋች ነው። ትላንትና በየትኛውም አጋጣሚ የሚፈጥራቸው አደገኞች የቆመ ኳስ ከቅጣት ምት የሚያደርጋቸው ሙከራዎች ምን ያክል ከባድ እንደሆኑ ተመልክተናል። ኦስማን ደንበሌ አሁን የክንፍ ተጫዋችነቱ ቀርቶ ወደፊት የመጨረሻ አጥቂ ከሆነ በኋላ በየጨዋታው ሀትሪክ የሚሰራ ሁለት ግቦችን አስቆጥሮ የሚወጣ በጣም አስፈሪ ተጫዋች ሆኗል። ብራድሊ ባርኮላ ከትሬንት አሌክሳንደር አርኖልድ ጋር የነበራቸውን የአንድ ለአንድ ግንኙነት እንዴት አይነት በሆነ መንገድ አሸንፎ እንደሚወጣ ተመልክተናል። በእያንዳንዱ የሜዳ ክፍል ያላቸው ብቃት በጣም አስደናቂ ነው እና ሊቨርፑል ላይ ነው ይህንን ያደረጉት፣ 27 ሙከራ፣ 27 ጊዜ የተመላለሱት ሊቨርፑል ላይ ነው። በፕሬሚየር ሊጉ ብዙ ጨዋታዎችን ያሸነፈ ብዙ ግቦችን ያስቆጠረ ደግሞ ጥቂት የተቆጠረበት በአውሮፓ ቻምፒየንስ ሊግ ሁሉንም ምሽቶቹን ያሳምረው ሊቨርፑል ጋር ነው ይሄንን ማድረግ የቻሉት ይህንን ጨዋታ አንፊልድ ላይ ምን ደግሞ ከሆነ ወደ ቀጣዩ ዙር እናልፋለን፣ በእርግጠኝነት ብለዋል ሉዊስ ኤንሪኬ። ግን አንፊልድ ከባድ ነው፣ ሁሌ ለየትኛውን ቡድን ፈታኝ ያደርጋል። ምሽቶች ትላንትና ይሄ ቡድን ማለት ባለፉት አስር ጨዋታዎች ፓሪስ ሳንዠርማ በተከታታይ ሲያሸንፉ የመጣ ቡድን ነው ባለፉት አራት ጨዋታዎች ሀያ አንድ ጎሎችን ማስቆጠር የቻለ ቡድን ነው። ሊልን ጨምሮ ብረስትን ጨምሮ ሰባትና አራት ጎሎች። ሌላኛው እንኳን ኩብ ደ ፍራንስ ላይ የነበረ ነው። የባሎንዶር ንግግር ውስጥ ኮንቨርዜሽን ውስጥ ያለ ተጫዋችን የያዘ ቡድን ነው። ኦስማን ደምቤሌ በዚያ ቅንፉስ ገብቷል። አሁን በባሎን ዶር ስሙ እየተነሳ ነው። ሀያ ስድስት ጎሎች በውድድር ዓመቱ፣ ስድስት አሲስቶችን በውድድር ዓመቱ ማድረግ የቻለ ተጫዋችን ነው ይዘው ወደ ሜዳ የገቡት። ሁሉንም ነገር አድርጎ ለመውጣት አቅሙ ነበራቸው። ከአሊሰን ቤከር ውጪ ይሄንን ሁሉ ለማድረግ የሚያስችላቸውን ሙከራዎች የሚያስችላቸውን ነገሮች አድርገዋል። በሊግ ራናዌይ ሊደርስ ነው የሚባለው አይደለ? በቃ ቀድሞ አፈትልኮ ወጥቶ እየመራ የሚገኘው ክለብ ፓሪስ ሰን ዣርማ ነው። ከዚህ በኋላ የሚደርስበት ያለም የለም። ስልሳ ሁለት ነጥቦችን ይዟል። ኦሎምፒክ ደ ማርሴይ በአርባ ዘጠኝ ነጥብ ነው እየተከተለ የሚገኙ የአስራ ሶስት ነጥብ ልዩነት አላቸው። ያረጋገጡት ዋንጫ ይመስላል ዘንድሮ። የሶስት ልጆች ዋንጫ ለማሳካት አንደኛው መኖር ያለበት ዋንጫ ይሄ ቻምፒየንስ ሊግ ነው። ሁሉም ሊቀር ይችላል ትኩረታቸው ግን ቻምቢ ትላንት የገጠሙት የባሎንዶር የተሻለ የማሸነፍ እድል ከሌሎች ተጫዋቾች በበለጠ ያለውን መሐመድ ሳላህን ነው ሰላሳ ጎልና ሀያ ሁለት አሲስቶችን በዚህ ውድድር አመት ማስመዝገብ የቻለውን ግብፃዊ ተጫዋች ነው የገጠሙት ትላንትና የገጠሙት በፕሪሚየር ሊጉ የአስራ ምናምን ነጥብ ልዩነት መፍጠር የቻለውን ሊቨርፑል ነው ግን ጸጥ አድርገዋቸዋል። በተለይ ሞ ሳላህ በመስመር ተከላካዩ ኑኖ ሜንዴሽ ሙሉ ምሽቱን በቁጥጥር ስር ውሎ ነው ያምሻው። ከዚህ በፊት እርሱን የገጠሙ የመስመር ተከላካዮች የትላንትና ምሽቱን የኑኖ ሜንዴሽን የጨዋታ ክሊፕ እየመለሱ እየመለሱ እየመለሱ መከታተል የሚገባቸውን አይነት ፐርፎርማንስ ነው ማሳየት የቻለው ይሄ ተጫዋች ሰማኒያ ምናምንኛው ደቂቃ ላይ ተቀይሮ ሲወጣ የሊቨርፑል የዚህ ውድድር አመት በጣም ከፍተኛ ጎል ትሬት የሚባለው የጎል ስጋት የሆነውን ተጫዋች አርነስሎት ምን ለክቶት ነው ቀይሮ እያስወጣ ያለው አስብሎ ነበረ። የሰውየው ግን ቅያሬ ዋጋ የነበረው ነው፣ ቁማሩ ሰርቶለታል። ሁለቱም ተቀያሪ ተጫዋቾች ነበሩ ጎሎቹን እንዲቆጠር ምክንያት የሆኑት ሁለቱም ደግሞ የሚፈለግባቸው እንዴት ነው፣ በዚህ ሰዓት ለሁለቱም የሚያስፈልግ አይነት ጎል ነው። ሀርቪ ኤልየት በአርነስሎት ቡድን ውስጥ ከጉዳት ውጪ በነበረባቸው ሰሞናት ወደ አሰላለፍ ለመግባት የሚቸገረው ተጫዋች ሆኗል። ዳርዊን ኑኔዝ ደግሞ በሚሰታቸው ኳሶች ምክንያት ከየጨዋታ መጠናቀቅ በኋላ የሚጠለጠለው ተጫዋች ነው። አሰልጣኙ ራሱ ስንፍናውን ተናግሮ ነበር። ተበሳጭቶ ነበር። በተለይ ካስቶን ቪላ ጨዋታ በኋላ ማሸነፊያ የሆነ አጋጣሚ አምክኖ ከወጣ በኋላ በጨዋታው ላይ የነበረውን እንቅስቃሴ ተችተዋል። በመሳቱ ሳይሆን ከሳተ በኋላ የሚታወቅበትን ይሄ ታጋይነቱን፣ ፕሬስ የማድረግ አቅሙን፣ አለመሰልቸቱን፣ ጠንካራ ሰራተኝነቱን ትቶ ልግመኛ መሆኑን ሲተቹት ነበረ እና ይሄ ተጫዋች አስፈላጊ የሆነ ሰዓት ላይ ነው ይህንን ያደረገው። ሁለቱም ተጫዋቾች የሚፈለግባቸው ሰዓት ላይ ለራሳቸው ደግሞ በተለይ ቡድኑ በበለጠ ደግሞ ለራሳቸው ሳሽኑን የዘራሱ ቢሞክረው ኑሮ በጣም ከባድ ነበር። የበለጠ ኤልየት በዛ ልክ ነፃ ሆኖ እየጠበቀው ትችቶቹን ከፍ የሚያደርግ ነበር። አሁን ነገሮችን የሚያደረግብ አይነት እና ለኤልየት የሰጠበት የኳሱን ጥበቃ በጣም የሚገርም ነው። ኖኖ ሜንዴሽ ድንገት ድንገት ስዊች ኦፍ በሆነበት መሐመድ ሳላህ ከወጣ በኋላ ሀርቪ ኤልየትን ወደኋላ ትራክ አድርጎ መቆጣጠር በሚገባው ሰዓት ላይ የፈጠረውን ክፍት ቦታ ነው ኤልየት ወደ ግብ አጋጣሚነት የቀየረው። ለአርነስሎት እንግዲህ የአንፊልዱ የመልስ ጨዋታ ትልቅ የሚባል ትምህርት የተሰጠበት ነው። ለነገሩ ሰውየው ከጨዋታው መጠናቀቅ በኋላ ሲናገሩ መከላከል ነበረብን፣ ይህንን እናቅ ነበረ ብለዋል። እና ትላንትና ከመከላከልም ደግሞ ከፍ ያለ ነገር ነው ማስመልከት የቻሉት። በአንፊልዱ መርሃ ግብር ምን ሊፈጠር ይችላል እንግዲህ ሁላችንን በጉጉት የምንጠብቀው ነው። በነገራችን ላይ ማንቸስተር ሲቲን የገጠመ አርቢ ሳልዝበርግን የገጠመ አርሰናልን የገጠመ አትሌቲኮ ማድሪድን የገጠመ ቡድን ነው ፓሪስ ሳን ዠርማን። በተወሰኑት በተወሰኑ ተሸንፏል፣ በተወሰኑ ታሸንፏል። ለምሳሌ ማንቸስተር ሲቲን በመጨረሻው ጨዋታ አራት ከመጨረሻው ጨዋታ በፊት ይመስለኛል አራት ለሁለት በሆነ ውጤት ማሸነፍ ችሏል። ሽቱትጋርትን ገጥሞ ያሸነፈ እየተመሩ ነበር ያን። እና ሊጉ ላይ በቻምፒየንስ ሊግ ላይ ካሉት ትልልቅ የሚባሉ ክለቦች ብዙዎቹን አግኝቷቸዋል። ሊቨርፑልን ደግሞ አሁን ገጥሟል። ይሄንን መሻገር የሚችል ከሆነ ከዚህ በኋላ ፓሪስ ሳን ዠርማ ብዙ መሰናክሎችን ለማለፍ የሚከብዱ አይመስልም። ምክንያቱም ከዚህ በፊት ብዙዎቹን አልፎ መጥቷል። ሲቲን አልፎ መጥቷል። በአትሌቲኮ ተሸንፏል፣ በአርሰናልም እንደዚሁ። ነገር ግን መልሶ ቢያገኛቸው በተመሳሳዩ እንቅፋት የሚወድቅ አይነት ቡድን አይመስልም የሊዩስ ኤንሪክ ስብስብ። አሁን ትልቁን መሰናክል አንፊልድ ላይ በቀጣይ ሳምንት የሚገጥሙ ይሆናል። አዎ የአንድ ለአንድ ግንኙነቶችን ካነሳን የመሐመድ ሳላህና የኑኖ ሜንዴዝ ብቻ አይደለም። ቅድም የባርኩላና የትሬንት አሌክሳንደር አልኖልድ የክቪቻ ክፋራስኬሊያና የሮበርትሰን እንደዚሁ ተጠባቂ ነበር። የአሽራፍ ሀኪሚና የሉዊስ ዲያዝ በተመሳይ እነዚህ መስመሮቹን እንኳ ስንመለከት በመስመር እንቅስቃሴ በጣም የተሳካላቸው ተከላካዮችና አጥቂዎች የሚገናኙበት ነው። ኖኖ ሜንዴጅ እንደምታውቀው በጣም ፈጣን አሲስት የሚያደርግ ከርቀት የሚሞክር በጣም አደገኛ ተጫዋች ነው። በመሐመድ ሳላህ ምክንያት ትናንትና ወደ ኋላ ከብራል ባኮላ ጋር እየተደረበ የሚያደርጋቸውን እንቅስቃሴዎች ገድቦ የነበረበትና መሐመድ ሳላህን ያቆመበትን አጋጣሚ ተመልክተናል። ትናንትና የአሰልጣኙ ሲስተም የበለጠ አዋጭ የሆነው በመጨረሻ ላይ የወሰኑት ውሳኔ ነው። ምክንያቱም ኑኖ ሜንዴጅ ለመሐመድ ሳላህ ወደኋላ እንደተመለሰ ሁሉ ለሃርቪ ኤሊዮት እንደማይሆን ያውቁታል። መሐመድ ሳልህን በጠበቀበት ልክ እግር በእግር እንደተከታተለው ሀርቬ ሌት ሊከታተለው አይችልም። የተፈጠረው ይሄ ነው። ሀርቬሌት ደግሞ ጥሩ አቅም ካላቸው ተቀያሪዎች መካከል አንደኛው ነው። ግቦችን የሚያስቆጥር ከርቀት የሚሞክራቸው አጋጣሚዎች በጣም ጥሮዎች እንደሆኑ እናውቃለን እና የሰውየው ሀሳብ የወሰዱት ለውጥ ጥሩ ውጤት አምጥቶላቸዋል ምናልባት አንፊልድ ላይ ምንም ስለማይቀርባቸው ከዚህ የበለጡ ሙከራዎችን ልንመለከት እንችላለን ብዬ አስባለሁ። አሁን ፔዥ አንድ ለዜሮ ተሸንፏል። በሜዳው ያለው አማራጭ ማጥቃትና ማጥቃት ብቻ ነው። አጥቅቶም አላስቆጠረም። ከዚህ በላይ አቅማቸውን መጨመር ይኖርባቸዋል። ሊቨርፑል ደግሞ ምናልባት አንድ ግብ ካስቆጠረ በኋላ ከሰሞኑ ፕሪሚየር ሊግ ላይ እንደተመለከት ናቸው ወደኋላ ፈግፍጎ የመጫወት ውሳኔ ሊወስን ይችላል። ይሄ ሁሌ አሊሰን ቤከር በተመሳይ ብቃት ላይ ላንመለከተው እንችላለን። በጣም ከባድ ነው። ስለዚህ የበለጠውን የበለጠ ተነሳሽነት ያለው ፔዥን አንፊልድ ላይ እንመለከታለን ብዬ አስባለሁ። ግን ደግሞ ጠጠር ያለውን በጣም አስፈሪ የሚባለውን የአንፊልድ ድባብ ከምንጊዜም የማይረሱ ምሽቶች መካከል አንደኛው ሊሆን እንደሚችልም እጠብቃለሁ። በተመሳይ አንፊልድ ላይ እና የሚያጓጓ አይነት ጨዋታ ነው በሊቨርፑል ና በፔጂ መካከል በቀጣይ ሳምንት የሚከናወነው ጨዋታ ሙከራዎቹ ፔጂ እንደዚህ አይነቱ ሙከራዎችን እያደረገ ባለፈው አመት እንደምታስታውሰው ግማሽ ፍጻሜ ላይ ከቦሩሻ ዶርትሞንድ ጋር በነበራቸው ጨዋታ ሰላሳ ጊዜ ሙከራ አድርገዋል፣ ግን ወደ ፍጻሜ ሳይገቡ ቀርተው የፍጻሜ ተፋላሚው ከሪያል ማሬድ ጋር የነበረው ቦሩሻ ዶርትሞንድ ነበር። ስለዚህ እንደዚህ አይነት ልምዶች መኖራቸው ደግሞ ለፒኤስጂ የበለጠ የሚያሰጋው ይመስለኛል። አሁን የልምድ ጉዳይ መሀል ሜዳ ላይ እነ ጆኔቬስ እነ ቪቲና ያላቸው ብቃት በጣም አስደናቂ ነው። ቀጣይ አመት የፔጅን መዳረሻ በደንብ የሚያሳዩ የሚያመላክቱ አይነት ተጫዋቾች እየወጡበት ይገኛሉ። እግር ኳስ አንዳንዴ ፍትሃዊ አይደለም ብለዋል። ስለ አሊሰን ቤከርም ብዙ ተናግረዋል። ብዙዎች መስከረውለታል። የትላንት ነው አሊሰን ቤከር ሊቨርፑልን ብቻውን እያያዘ ነው። እንዳውም ይሄ ብራዚል ላይ አንድ ሀውልት አለ አደለ፣ አሊሰን ቤከርን አስቀምጠውት እየተመለከትን ነበር። እንደዛ ነው የሚመስለው።